ተወዳጁ የአውሮፓ ሻምፒዮንስ ሊግ ዛሬ ምሽት በግማሽ ፍጻሜው ሲመለስ አርሰናል በሜዳው ጠንካራውን ፓሪሰን ጀርሜን ያስተናግዳል። ስፔናዊ የመድፈኞቹ አለቃ ሚካኤል አርቴታ ከጨዋታው በፊት ደጋፊዎቻቸውን ማሊያቸውን ልበሱ፣ እንዲሁም ቁምጣችሁንና ታኬታችሁን አድርጋቸው ወደ ሜዳኑ፣ ፒኤስጂን አንድ ላይ ሆነን እንገጥማለን ሲል አስተያየታቸውን ሰጥተዋል። ተወዳጁ የአውሮፓ ሻምፒዮንስ ሊግ ዛሬ ምሽት በግማሽ ፍጻሜው ሲመለስ ተጠባቂው የአርሰናልና የፓሪሰን ጀርመን ጨዋታ ምሽት አራት ሰዓት ላይ በኤምሬትስ ስቴዲየም ይደረጋል። መድፈኞቹ በሩብ ፍጻሜ የውድድሩ ንጉስ ሪያል ማድሪድን በደርሶ መልስ ከሙሉ የጨዋታ ብልጫ ጋር ምስላን በማሸነፍ ወደ ግማሽ ፍጻሜ ማለፍ የቻሉ ሲሆን በሻምፒዮንስ ሊጉ እያሳዩ የሚገኙት ብቃትም ለውድድሩ አሸናፊነት ቀንድ መግመት እያሰጣቸው ቢሆንም በግማሽ ፍጻሜ የደርሶ መልስ ጨዋታ በፓሪሰን ጀርመን ከባድ ፈተና ይገጥማቸዋል ተብሎ ይጠበቃል። የፈረንሳዊ ክለብ ፓሪሰን ጀርመን በስፔናዊ ያሰልጣ ሉዊስ ሲመሩ በሊጋው ድንቅ ጊዜን እያሳለፉ ሲሆን በአውሮፓ ሻምፒዮንስ ሊጉም ከምድብ ጨዋታዎች በኋላ አስደናቂ ጉዞን እያደረጉ ይገኛሉ። በጥሎ ማለፍም የዘንድሮ የውድድር ዓመት የእንግሊዝ ፕሪምየር ሊግ ሻምፒዮኑ ሊቨርፑልን በመለያ ምት የጣሉ ሲሆን በሩብ ፍጻሜውም የሆነ ኤምሪዮን አስቶን ቪላ ከውድድሩ በማሰናበት ለግማሽ ፍጻሜው በቅተዋል። ሁለቱ ቡድኖች በታሪካቸው ለሁለተኛ ጊዜ ለአውሮፓ ሻምፒዮንስ ሊግ ፍጻሜ ለመብቃትም ዛሬ ምሽት የሚያደርጉት ፍልሚያ በጉጉት ይጠበቃል። ከጨዋታው አስቀድሞ ስፔናዊ የመድፈኞቹ አለቃ ሚካኤል አርቴታ ፔስጂ ጠንካራ ቡድን ነው፣ ክሎት ያላቸው ተጫዋቾች አሏቸው ሚዲያም እንደነሱ ነን። በዚህ ውድድር ላይ ተመሳሳይ ታሪክ አለን። ቢሆንም ይህንን ጨዋታ ለማሸነፍ ጠንካራ አስተሳሰብና በጥሩ ሁኔታ መጫወት አለብን። ወደ ቤርናባው መጓዝና ሪያል ማድሪድን መግጠም ምናልባትም ሊገጥም የሚችለው ትልቁ ፈተና ነው። እኛ ያንን በደንብ በጥሩ ሁኔታ አድርገን ተወጥተነዋል። ያ ደግሞ በራስ መተማመንን ያመጣልናል፣ ሲሉ ወደ ሻምፒዮንስ ሊግ ፍጻሜ ለመረስ ትልቅ እድል አግኝተናል እና ደጋፊዎቻችንም ማስደሰት እንፈልጋለን። ትልቅ ታሪክ መስራትም እንፈልጋለን። አሁን ወደዛ ተቃርበናል። ስለዚህ ልናደርገው ይገባል፣ ሲሉ አሰልጣኙ ለደጋፊዎቻቸውም ማሊያ ልበሱ፣ ቁምጣና ምንጮችንም አድርጉና ወደ ኤምሬትስ ኑ ምክንያቱም ፒኤስጂን የምንገጥመው አንድ ላይ ነው ሲሉ መልእክት አስተላልፈዋል። ሚኬል ሜሬን እና ቤን ዋይት ከቡድኑ ጋር ልምድ መስራታቸውንም ስፔናዊ አሰልጣኝ ሚካኤል አርቴታ ገልጸዋል። ጋናዊ ማልሜዳ ተጫዋች ቶማስ ፓርቲ በቅጣት ምክንያት ከዛሬው ጨዋታ ውጪ ነው። የፓርስን ጀርመኑ አሰልጣኝ ልዩስ ኤንሪኬ በበኩላቸው አርሰናል በአውሮፓ ካሉ ምርጥ ቡድኖች መካከል አንዱ ናቸው፣ ሁላችንም እዚህ መሆን ይገባናል። ቡድኔም በጣም ወደዋለው፣ ለዚህም ነው እዚህ ያለው። ታሪክ መስራት እንፈልጋለን ስንል ከኛ በፊት ማንም ያላደረገውን አንድ ነገር ለማድረግ ነው። አሁን ላይ እየተነጋገር ሲሆን ያለነውም ስለሱ ነው። ቡድኔ በራስ የመተማመን ስሜት አለው ሲሉም ገልጸዋል። የሁለቱ ቡድኖች ተጠባቂ የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ የመጀመሪያ ጨዋታም ዛሬ ምሽት አራት ሰዓት ላይ በኤምሬትስ ይደረጋል። ጣሊያናዊ አሰልጣኝ ካርሎ አንቸሎቲ ወደ ብራዚል ብሔራዊ ቡድን ሊያመሩ እንደሚችሉ ተገልጿል። በውድድር አመቱ እያሳዩ በሚገኙ ደካማ እንቅስቃሴ ምክንያት በሲዝኑ መጨረሻ ከሪያል ማድሪዶች ጋር መለያየታቸው አይቀሬ እየሆነ የመጣው ጣሊያናዊ አንጋፋ አሰልጣኝ ካርሎ አንቸሎቲ የብራዚል ብሔራዊ ቡድን ዋና አሰልጣኝ ሆነው ለመሾ መቃረባቸው ተገልጿል። የዝውውር ዜናዎች ኤክስፖርት የሆነው ጣሊያናዊ ጋዜጠኛ ፋብሪዚዮ ሮማኑ እንደዘገበው ከሆነ ካርሊቶ ከብራዚል ብሔራዊ ቡድን ጋር በቃል ደረጃ ከስምምነት ላይ የደረሱ ሲሆን ሪያል ማድሪድን ይዞ የክለቦች አለም ዋንጫ ላይም እንደማይሳተፉ እየተነገረ ይገኛል። ይህንንም ተከትሎ የስፔ ከሪል ላሊጋ እንደተጠናቀቀ ከሪያል ማድሪድ ጋር እንደሚለያዩ እየተዘገበ ይገኛል። በ2026 ለሚደረገው የዓለም ዋንጫም የብራዚል ብሔራዊ ቡድን በዋና አሰልጣኝነት እየመሩ እንደሚሳተፉም ተነግሯል። የዘንድሮ የውድድር ዓመት የእንግሊዝ ፕሪምየር ሊግ ሻምፒዮኑ ሊቨርፑል በክረምቱ የዝውውር መስኮት የክሪስታል ፓላሱን እንግሊዛዊ የ21 ዓመት የመሃል ሜዳ ተጫዋች የሆነውን አዳም ዋርተን ለማስፈረም ፍላጎት እንዳላቸው ተገልጿል። ቀዮቹ በቀጣይ የውድድር ዓመት ቡድናቸውን ለማጠናከር በዝውውር መስኮቱ ላይ በንቃት እንደሚሳተፉ የሚጠበቅ ሲሆን፣ የመሃል ሜዳቸውንም ለማጠናከር በንስሮቹ ቤት አስደናቂ ብቃት እያሳየ የሚገኘውን የእንግሊዛዊ አማካኛ አዳ ሞርተንን በክረምቱ የዝውውር መስኮት በ50 ሚሊዮን ፓውንድ ለማስፈረም እንደሚፈልጉ ዘሰን ፉትቦል ዘግቧል።